በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምናላችሁ እግዚአብሔር አምላካችን የተመሰገነ ይሁን። ትንቢተ ኤርምያስ ምዕራፍ አንድን ጀምረናል። ዛሬ ሶስተኛ ጥናታችን ነው። ባለፈው ነቢያትና አገልግሎታቸውን በሚመለከት ጥቂት ነገሮችን ተመልክተናል። ዛሬ የነቢዩ ኤርምያስ ጥሪ ምን ይመስላል የምለውና ከጥሪ ጋር የተያያዙ አንዳንድ ጉዳዮችንም ፈጠን ፈጠን ብዬ እንመለከታለን። እንጸልይና እንመለስ ምሽት የተከደኑ አይኖቻችንን የምትገልጥ ሌሊቱን የምታነጋልን የቀኑን ብርሃን የምታሳየን ቸር የሆን ከአምላካችን እግዚአብሔር እናመሰግንሃለን። ክብር ለአንተ ይሁን። እግዚአብሔር ሆይ በሰጠን በአንተ ላይ ባለን ተስፋ እንዳናፍር፣ ልባችንም አካሄዳችንም በሥርዓት የቀና ይሆን ዘንድ ቃልህን እንድታስተምረን፣ እጆቻችንን ይዘህ በጽድቅ ምድር እንድትመራን እንለምንሃለን። በጌታ በኢየሱስ ክርስቶስ ስም አሜን። ትንቢት ኤርምያስ ምዕራፍ አንድ ከቁጥር አራት እስከ አስር ያለውን አነባለው ከአዲሱ መደበኛ ትርጉም እንዲህ ይላል። የእግዚአብሔር ቃል ወደ እኔ መጣ እንዲህም አለኝ፣ በማሕፀን ሳልሰራ አወቅኩ፣ ከመወለድ በፊት ለየሁ፣ ለሕዝቦችም ነቢይ እንድትሆን ሾሙ። እኔም ጌታ እግዚአብሔር ሆይ እንዴት እንደምናገር አላውቅም፣ ገና ሕፃን ነኝና አሉ። እግዚአብሔር ግን እንዲህ አለኝ፣ ገና ሕፃን ልጅ ነኝ አትበል፣ ወደ ምልክ ሁሉ ሄደ ያዘዙን ሙሉ ትናገራለ እኔ አድን ዘንድ ከአንተ ጋር ነኝና አትፍራቸው፣ ይላል እግዚአብሔር እግዚአብሔርም እጁን ዘርግቶ አፌ እንዳሰሰና እንዲህ አለኝ፣ እነሆ ቃሌን በአፍህ አኑሬያለሁ። እንግዲህ እንድትነቅልና እንድታፈርስ፣ እንድታጠፋና እንድትገለብት፣ እንድታንጽና እንድትተክል በአሕዛብና በመንግሥታት ላይ ዛሬ ሾሚው። የዚህ አሁን ያነበብኩላችሁን ክፍል ጠቅለል አድርገን ስንመለከት እግዚአብሔር ኤርምያስ ይናገረዋል፣ ኤርምያስ ይመልሳል፣ እግዚአብሔር ደግሞ መልሶ ኤርምያስ ይናገረዋል። ከዚህ በኋላ በስምምነት ላይ ይደርሳሉ፣ ኤርምያስ ጥሪውን ይቀበላል ለማለት ነው። ይሄ ነው ይዘቱ። ምን ይመስላል ስንል እግዚአብሔር ኤርምያስን ገና ከመወለዱ በማህፀንም ከመቀመጡ በፊት እግዚአብሔር እንደሚያውቀው እንደምለየው ከኤርምያስ ከተወለደ በኋላ ሳይሆን ይሄንን ጥሪ ወደሱ የሚያመጣው እግዚአብሔር አስቀድሞውን ፕሮግራም እንደነበሩ ከዘመናት በፊት ያውቅ እንደነበር ይሄንን አስረዳውና ነቢይ እንድትሆን ሾመ ያለው አለው። ምንም የሚያሻማ ጥሪ አይደለም። ግልጽ አድርጓል። እግዚአብሔር ነቢይ እንድትሆን ብሎ ነው የነገረው። ይ ሾም ያለው አለው። ይሄ ደግሞ በህዝቦችና በመንግስታት ላይም ብሎ ይሁዳንም ጨምሮ በይሁዳ ዙሪያ ላሉ ህዝቦች ሁሉ ማለት ነው። በአህዛብ ነገሥታት ላይም ኤርምያስ የእግዚአብሔርን ፍርድ ይናገራል። ወደፊት በበርካታ የአህዛብ መንግስታት ላይ የእግዚአብሔርን ፍርድ ሲናገር እንመለከታለን። ስለዚህ በህዝቦችና በመንግስታት ላይም ብለው ይሁዳንም ጨምሮ ማለት ነው እንግዲህ ነብዩ ኤርምያስ ለነቢይነት አገልግሎት መጠራቱ ምንጊዜም የሚዘነጋው አይሆንም። ለምን? እግዚአብሔር ግልጽ በሆነ መንገድ አሻሚ ባልሆነ መንገድ ነው የጠራው። ኤርምያስ መሀል ላይ ደርሶ የሚጠራጠረው አይሆንም ማለት ነው። ይሄ እግዚአብሔር እንዲህ ባለው ጊዜ ኤርምያስ ይመልስለታል፣ እኔ ልጅ ነኝ እንዴት እንደምናገር አላውቅም አለ። ይሄ ጤናማነት ነው፣ ጤናማነት ነው። ከዚህ በፊት በመጽሐፍ ቅዱስ ውስጥ ሙሴም ተመሳሳይ ነገር ሲናገር እንመለከታለን። በእርግጥም እግዚአብሔር የጠራቸው በርካታ ሰዎች እኔ ለዚህ ብቁ አይደለሁም ስሉ ነው የምንመለከታቸው። እና በጣም አስፈላጊ ነው ትክክለኛ እውነተኛ ማንነታቸውን መግለጣቸው። ዛሬ በጣም የተቸገርነው እኮ እችላለሁ፣ ብቃት አለኝ የሚሉ ሰዎች ቦታውን ይዘው ነው የተቸገርነው። እና ለእግዚአብሔር ስራ ብቁ አይደለም ብሎ እውነተኛ ማንነትን መግለጥ ጤናም ማነት ነው። ለዚህ ኤርምያስም ብቃት እንደሌለው ፍርሃቱንም ያሳየበት ንግግሩ ነው። ለዚህ እግዚአብሔር የሰጠው መልስ የምትሄደው እኔ ወደ ምልክ ነው፣ የምትናገረውም እኔ የማዝህን ነው። ደግሞ አድን ዘንድ እኔ ከአንተ ጋር ነኝና ትፍራቸው የምል ነበር። እንግዲህ ኤርምያስ አንዱ ብቁ አይደለሁም የምለው ለዚያ እግዚአብሔር የሰጠው ምላሽ አዎ፣ የምትሄደው ግን እኔ ወደ ምልክ ነው፣ የምትናገረውም እኔ የማዝህን ነው፣ ከራሴ አይደለም እኔ ነኝ የምሰጥህ የምለው ለብቃቱ እግዚአብሔር በዚህ መልክ በዚህ መልክ ምላሽ ሰጥ እንመለከታለን። ለፍርሃቱ ደግሞ አድን ዘንድ እኔ ከአንተ ጋር ነኝና አትፍራቸው አትፍራ አደልም አለው፣ አትፍራቸው ነው ያለው። ስለዚህ ኤርሚያስ የፈራው ህዝቡን እንደሆነ ግልጽ ነው። ይህንን ነው እግዚአብሔር ያውቀለትና አትፍራቸው አለው። እግዚአብሔር ኤርሚያስ ምንም አይነት ችግር እንደማይገጥመው፣ ምንም አይነት ተግዳሮት እንደማይገጥመው፣ ምንም አይነት ተቃውሞ እንደማይገጥመው አይደለም የነገረው። ያ ሁሉ እንደሚሆን ነገር ግን እግዚአብሔር ከእሱ ጋር ሆኖ እንደሚታደገው ተስፋ ሲሰጠው እንመለከታለን። በዚህ አይነት መንገድ እግዚአብሔር የኤርምያስን ፍርሃት አስወገደለት። በእርግጥ ኤርምያስን ብቻ አይደለም ሕዝቅኤልንም ምዕራፍ 26 ላይ ኢሳያስንም 435 ላይ ስንመለከት እነሱንም በተመሳሳይ መንገድ እንዳደፋፈራቸው እንዳበረታታቸው እንመለከታለን። ለዚህ እግዚአብሔር ለኤርምያስ የሚያደረገው ይሄንን ነው። እኔ ከአንተ ጋር ነኝ አትፍራቸው አለ። ከዚህ በኋላ ወደ ስምምነት ደረሱ። ኤርሚያስ ጥሪውን ተቀበለ። አሁን እግዚአብሔር እጁን ዘርግቶ አፉን ዳሰሰና ቃሉን በኤርሚያስ አፍ ውስጥ አኖረ። ቁጥር 11 ላይ እንደምንመለከተው ኤርሚያስ ራእይ አይቷልና፣ ይሄ እግዚአብሔር የኤርሚያስን አፍ በእጁ ዳሶ ቃሉንም በአፉ ያኖረበት ሁኔታ በራእይ ሊሆን እንደሚችል መገመት እንችላለን። ቁጥር 10 ላይ ይሄ ቁጥር አስር የምዕራፉ ቁልፍ ጥቅስ ነው ብያቸዋለሁ። ከዚህ ቀደም እግዚአብሔር በጣም ግልጽ የሆነ ነገር ስናገር እንመለከታለን። ለኤርምያስ እንዲህ አለው፣ እንድትነቅልና እንድታፈርስ፣ እንድታጠፋና እንድትገለብጥ፣ እንድታንጽና እንድትተክል እኔ ሾሜሃለሁ አለ በአሕዛብና በመንግስት በመንግስታት ላይ ቅድም እንዳልኳቸው ይሁዳንም ጨምሮ ማለት ነው ሾሜሃለሁ አለው። ስለዚህ እንድትነቅል፣ እንድታፈርስ፣ እንድታጠፋ፣ እንድትገለብጥ፣ እንድታንጽ፣ እንድትተክል የመጀመሪያዎቹ ይሄ እንድትነክል እንድታፈርስ እንድታጠፋ እንድትገለብጥ የሚለው በአጭሩ በይሁዳ ላይ የከፋ የጥፋት ዘመን እንደሚመጣ የሚያሳይ ነው። ሁለት ሶስተኛው እንድታንጽና እንድትተክል የሚለው ደግሞ ለይሁዳ የመመለስ የመጠገን፣ የመታደስ ዘመን እንደሚመጣ የሚያመለክት ነው። ስለዚህ የመጀመሪያዎቹ የጥፋትን ዘመን የውድቀትን ዘመን፣ ሶስተኛው ደግሞ የመመለስና የመታደስ የመጠገን የመሰራት ዘመን እንዳለ የሚያመለክት ነው። ግን ምንድን አድራጊው ኤርምያስ ነው ወይ ይመስላል? እንድትነቅል እንድታፈርስ፣ እንድታንጽ ስለምል አድራጊው ኤርምያስ ይመስላል። አይደለም። ለምንድን ነው እንዲህ ያለው እግዚአብሔር? ኤርምያስ በእግዚአብሔር ስለተጠራ፣ እግዚአብሔር ስለምልከው ይሄንን የነቢይነት አገልግሎትን የሚወጣው የሚወጣ በራሱ በእግዚአብሔር ስለሆነ፣ እግዚአብሔር የሚያደርገውን ነገር ወክሎ የሚናገርበት ስልጣን እንደተሰጠው ነው የሚያሳየው። አድራጊው እግዚአብሔር ነው። ነቃዩ፣ ተካዩ፣ አጥፊው፣ ገልባጩ፣ የሚያንጽም የሚተክልም እግዚአብሔር ነው። ነገር ግን ይሄንን እግዚአብሔርን ወክሎ የሚናገርበትን ስልጣን እግዚአብሔር ስለሰጠው ኤርምያስ እግዚአብሔርን ወክሎ ስለሚናገር ይሄ ስልጣን እንደተሰጠው መልእክቱን የሚናገርበት ስልጣን ከእግዚአብሔር እንደተሰጠው የሚያመለክት ነው። እንግዲህ የጥሪ ሁኔታ ይሄንን ይመስላል። ከዚህ ከኤርምያስ ጥሪ ምን እንማር እንማራልልን ብለው እሱ ፈጣን ፈጣን ብዬ በጣም መሰረታዊ ነገሮችን መናገር ይፈልጋሉ። አንደኛ ከኤርምያስ ጥሪ ተነስተን የምንማረው የጥሪን አስፈላጊነት ነው። ጥሪ እግዚአብሔር መስራት ማድረግ የሚፈልገውን ነገር ለመስራት በራሱ በእግዚአብሔር ለዚያ ስራ መለየት ነው። ጥሪ ማለት ይሄ ነው። ጥሪ እግዚአብሔር መስራት ለፈለገው ስራ ራሱ ማንም ሰውን እሱ ራሱ ሰዎችን ለዛ ስራ ሲለይ ለዚህ ቦታ የምታስፈልጉ እናንተ ናቸው፣ ወይም የምታስፈልገው አንተ ነህ ብሎ እግዚአብሔር አንድን ሰው ሲላየ መጠራት ነው። እግዚአብሔር ለፈለገው ስራ ለፈለገው ቦታ ራሱ መለየቱን ነው የምንመለከተው። ለዚያ ስራ በራሱ በእግዚአብሔር ብቃት ያለ ሆኖ መደረግን ነው የምንመለከተው። ጌታ ኢየሱስ ክርስቶስ ስምዖንና እንድሪያስን ሲጠራቸው በማርቆስም ግን ምዕራፍ 1 ቁጥር 17 እንደምንመለከተው በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ስለዚህ እግዚአብሔር የፈለጋቸው ሰዎችን አጥማጆች እንዲሆኑ ግን መደረጉ ደግሞ በራሱ በእግዚአብሔር ነው። እግዚአብሔር የሚያደርጋቸው የጠራቸውን ነው። እግዚአብሔር ያልጠራቸውን አያደርጋቸውም። ወገኖቼ፣ የቤተ ክርስቲያን መሪዎች፣ ሕዝብ ሁሉ ተስማምቶ አንድን ሰው እኛ መጋቢ አድርገን ሾመናል ብሉ አይደረግም። እግዚአብሔር ካልጠራው መጋቢ አይደረግም። መጋቢ ተብሎ ስም ይዞ ሊኖር ይችላል ሊኖር ይችላል ግን እውነተኛ መጋቢ አይደረግም። መደረግ በእግዚአብሔር ነው። በእግዚአብሔር ለመደረግ ደግሞ በእግዚአብሔር መጠራት፣ በእግዚአብሔር መለየት በጣም አስፈላጊ ነገር ነው። ዛሬ በቤተ ክርስቲያን ውስጥ ያሉ ትልቅ ችግር ይሄ ነው። ሰዎች እግዚአብሔር ጠርቷቸዋል ወይ ለዚህ ቦታ እግዚአብሔር ተፈልጓቸዋል ወይ ተብሎ አደለም የሚሾሙት። አንዳንዱ መስፈርት ተምሯል ወይ ነው። ወገኖች መማር መጠራት አይደለም ተጠርቶ መማር በጣም አስፈላጊ ነገር ነው። ግን ስለ ተማርን አንጠራም፣ ስለ ተማርን አንደረግም። ማንም መጋቢ ቢለን እኛም ራሳችን ነቢይ፣ ሐዋርያ፣ መጋቢ ነኝ ብንል አንሆንም፣ አንሆንም። በእግዚአብሔር አንደረግም። እግዚአብሔር የሚያደርጋቸው የጠራቸውን የለያቸውን። ይሄ በጣም መሰረታዊ ነገር ነው። ከጥሪ ጋር ተያይዞ ማወቅ ያለብን ሁለተኛው ነገር፣ እግዚአብሔር ከጠራ ብቃቱን የሚሰጠው እሱ ራሱ ነው። ወገኖቼ እግዚአብሔር ካልጠራው ሰው ጋር አብሮ አይሰራም። እግዚአብሔር አብሮ ካልሰራ ደግሞ ያ ሰው የጉልበት ሰራተኛ ነው ማለት ይቻላል። እግዚአብሔር በሐዋርያቱ ስናገር ድንቅና ምልክቶችን በእጃቸው ሲያደርግ የነበረው እግዚአብሔር ስለጠራቸው ነው። እግዚአብሔር ካልጠራው ሰው ጋር አብሮ አይሆንም፣ ካልጠራው ሰው ጋር አብሮ አይሰራም። እግዚአብሔር ያልጠራው ሰው ራሱንም የጠራ ሊሆን ይችላል። ሰውም የጠራው ሊሆን ይችላል። ወገኖቼ እሱ የጉልበት ሰራተኛ ነው። እግዚአብሔር ሳይጠራው በእግዚአብሔር ስራ ውስጥ ገብቶ በራሱ በጉልበት የሚሰራ እንጂ እግዚአብሔር አብሮት የሚሰራ አይደለም። እግዚአብሔር ብቃትን የሚሰጠው እግዚአብሔር ጥበብንም ሌላም ሌላም ነገር የሚሰጠው እግዚአብሔር ለጠራው ሰው ነው። ስለዚህ ወገኖቼ እግዚአብሔር ያልጠራቸውን ሰዎች በቤተ ክርስቲያን ውስጥ ቤትን ቦታ በእግዚአብሔር ስራ ውስጥ ካስቀመጥናቸው ያንን የሚወጡበት ብቃት የላቸውም። ኬትም ሊያመጡ አይችሉም። እና ልንሾማቸው እንችላለን ብቃት ልንሰጣቸው ግን አንችልም። ዛሬ በቤተ ክርስቲያን ብዙ ችግር አለው ይሄ ነው። ብዙ መጋቢዎች እና በብዙ ሽማግሌዎች መካከል ይቅላል እሱ እንዳያደርግም ምንም እንትን የለውም እንደሄደ የለውም ይላሉ። ከየት ያመጣል መጋቢ ያደረጋችሁ እናንተ ናችሁ ሽማግሌዎች ሌላም ሌላም አድርጋችሁ የሾማችሁ እናንተ ናችሁ እንጂ እግዚአብሔር አይደለም። ስለዚህ እናንተ ለጠራችሁት፣ እናንተ ለሾማችሁት እንዴት አድርጎ ነው እግዚአብሔር ብቃትን የሚሰጠው? እንዴት አድርጎ ነው እግዚአብሔር ጸጋን የሚሰጠው? አይሆንም። እዚህ ይሄ መታወቅ አለበት። ሁለተኛው ነገር ነው። ሶስተኛው እግዚአብሔር ከጠራው ሰው ጋር አብሮ ይሆናል። በቃ ለኤርምያስ ያለው ይሄን ነው። እኔ ከአንተ ጋር አደን ይዘንድ እታደግ ይዘንድ አትፍራቸው ተቃውሞ፣ ተግዳሮትን ችግርን፣ ብሎት አትፍራቸው፣ እኔ ከአንተ ጋር ነኝ። ሁለተኛ ጢሞቴዎስ 4፥17 ላይ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በእኔ አጠገብ ሆኖ አበረታኝ፣ ከአንበሳ አፍም አዳን ይላል ሐዋርያ ቅዱስ ጳውሎስ። እግዚአብሔር ጣርቶት ስለነበረ እግዚአብሔር ከሱ ጋር አብሮ ነበር። ልክ ለኤርምያስ እንዳሉ ሁሉ ማለት ነው። የስብከቱ ስራ በእኔ እንዲፈጸም አይ እግዚአብሔር የሰጠኝ ስራ በእኔ እንዲፈጸም አሕዛብ ወንጌል እንዲሰሙ እሱ ራሱ የጠራኝ እግዚአብሔር ከእኔ ጋር ሆኖ አያም አጠገቤ ሆኖ አበረታኛል። እግዚአብሔር ያልጠራቸውን ሰዎች ወገኖቼ፣ አጠግባቸው ሆኖ የሚያበረታ እግዚአብሔር አይደለም። ምናልባት የጠራቸው እነሱ አያደርጉትም፣ የጠሯቸውም አያደርጉትም። ይህንን ካልን በዚህ ዘመን በቤተ ክርስቲያን የአገልጋዮችና የጥሪ ነገር ምን ይመስላል? ምን ይመስላል? ብለውን ፈጠን ፈጠን ብዬ እሱንም ልናገር። እኔ ሁለት ነገር ለማለት እፈልጋለሁ። ሁለት ነገር ነው ማለት የምችለው ጥሪን በሚመለከት። ዛሬ በቤተ ክርስቲያን ውስጥ ብዙ ያልተጠሩ፣ ጥቂት የተጠሩ አሉ። ልድገመው ብዙ ያልተጠሩ ጥቂት የተጠሩ ብዙ ያልተጠሩ ብዙ ያልተጠሩ አሉ እሱን ስንመለከት በዚህን ጊዜ ብዙ ቤተ ክርስቲያናት ወገኖች እየተቸገሩ ያሉት በእነዚህ ነው በነማን ባልተጠሩት መጋቢ ሆኖ ሳይጠሩ መጋቢ በሆኑት እንዴት ገቡ ጥሪ ሳይኖራቸው እንዴት ገቡ ስንል በዘመድ በዘር በጎሳ ወይ ደግሞ ሰው ባልነበረበት ጊዜ የሆነ አስር አስራ አምስት ጥቅሶችን እያነበነቡ ረጅም ሰዓት ወስዶ ስለጸለዩ ያታይተው ታይተው ሰው ባልነበረበት ጊዜ መጋቢ የተደረጉ አንዳንዶች ደግሞ የቤተ ክርስቲያን ሰብሳቢ፣ ጸሐፊ ወይም ገንዘባዥ ሆነው እውነተኞቹን መጋቢዎች አባረው እውነተኞቹን መጋቢዎች ሰበብ አስፋብ ፈጥሮ አሳዷቸው መጋቢ የሆኑ ናቸው። ስለዚህ ያልተጠሩ መጋቢዎች ቦታ የሚይዙበት ምክንያት ብዙ ነው ማለት ነው። በዚህ በዚህ መልኩ ነው ቤተ ክርስቲያን ውስጥ ቦታ የሚይዙት። ስለዚህ እነዚህ ደግሞ መጋቢ የሚያስፈልጋቸው መጋቢያን ናቸው ባጭሩ። የሚገርመው ግን እነዚህ አይነኬ ናቸው። ምክንያቱም ጥሪው ስለሌላቸው ጸጋው ስለሌላቸው ብቃቱን ስለሌላቸው እንደሚገባ ስለማያገለግሉ እራሳቸውን ለመከላከል በዙሪያቸው ሰዎችን የሚያደራጁ ናቸው። ከዚህ የተነሳ አይነኬ ናቸው። ራሳቸውን በተለያየ ነገር በተለያዩ ሰዎች አጥረው የሚኖሩ ናቸው። ይሁን እንጂ የሰነበቱትን በእነርሱ ብልጣብልጥነት ሳይሆን በመሬት አብያች አቋምና ግድ የለሽነት እንደሆነ መረዳት እንችላለን። ያውቃሉም አንዳንድ መሮች መጋቢዎቻቸውን ያውቃሉ፣ ግን አይነኳቸውም። ቅድም እንዳልኳቸው በተለያየ ምክንያት ሰዎችን በዙሪያቸው አደራጅቶ ስላሉ የሚፈሩ ናቸው። እንግዲህ ያልተጠሩ አገልጋዮች በአጭሩ ይሄንን ይመስላሉ። ጥቂት ወደ ተጠሩት ሲሄድ እነዚህስ በምን አይነት ሁኔታ ውስጥ ነው ያሉት? አሁን ያልተጠሩት በዛ አይነት ነው የተጠሩ ጥቂቶችስ፣ እንዴት ነው? በቤተ ክርስቲያን ውስጥ ምን እያደረጉ ነው ወይ፣ እግዚአብሔር ጠርቷቸው ያን ኃላፊነታቸውን በአግባቡ እየተወጡ ነው ወይ የሚለውን ጥያቄ ከጠየቃችሁኝ፣ እነዚህ ጥሪው ያላቸው በቤተ ክርስቲያን ውስጥ ቦታው ይዘው ያሉ እውነተኛ መጋቢዎች ምን እንደሚመስሉ ላሳያችሁ፣ ምን እንደሚመስሉ ላሳያችሁ። አብዛኛዎቹ ምን እንደሚመስሉ ላሳያችሁ፣ ከመጽሐፍ ቅዱስ ነው ማሳያችሁ። መሳፍንት አንድ ከአራት እስከ ሰባት እንዲህ ይላል። ይሁዳ በከነአናውያንና በፌርዛውያን ላይ ወጣ፣ እግዚአብሔርን በእጃቸው አሳልፎ ሰጣቸው። ቤዜቅ በተባለውም ስፍራ አስር ሺህ ሰው ገደሉ። በዚህም አዶን ቤዜቅን አግኝተው ተዋጉት፣ ከነአናውያንንና ፌርዛውያንን ድል አደረጉ። አዶን ቤዜቅን ከዚያ ሸሸ፣ እነርሱ ግን አሳደው ያዙት። እጆቹንና የእጆቹንና የእግሮቹን አውራጣቶች ቆረጡ። ከዚያም አዶን ቤዜቅ የእጃቸውና የእግራቸው አውራ ጣቶች የተቆረጡባቸው ሰባ ነገስታት ከገበታዬ ስር የወደቀ ፍርፋይ ይለቅሙ ነበር። አሁን ግን እግዚአብሔር በእነርሱ ላይ የፈጸሙትን አመጣብኝ አለ። እነርሱም ወደ ኢየሩሳሌም አመጡት፣ በዚያም ሞተ ይላል። አዶን ቤዜቅ የተባለ ንጉሥ አምጥተው የእጆቹንና የእግሩን አውራ ጣቶች ቆረጡ ይላል። ከዛ እሱ እኔም የእጆቻቸውና የእግሮቻቸውን አውራ ጣቶች የቆረጥኩባቸው ሰባ ነገስታት ከገበታ የስር ፍርፋሪ ይለቅሙ ነበራል። ምን ለማለት ነው? የእጅና የእግር አውራ ጣት ከተቆረጠ ኃይል የለም። የእግሮቹ አውራ ጣቶች የተቆረጡበት ሰው እንደ ልቡ መራመድ አይችልም፣ እንደ ልቡ መንቀሳቀስ አይችልም። የእጆቹም አውራ ጣቶች የተቆረጡበት ሰው እንደ ልቡ መስራት አይችልም፣ እንደ ልቡ ማየት ስለማይችል ማለት ነው። ስለዚህ ሽባ ሆኖ ነው የሚቀረው፣ ሀይል የሌለው ማለት ነው። ስለዚህ እነዚህ ጥሪው ካላቸው ከእውነተኛ መጋቢያ፣ ከእውነተኛ አገልጋዮች በቤተ ክርስቲያን ውስጥ ካሉት አብዛኛዎቹ የእጆቻቸውና የእግሮቻቸው አውራ ጣቶቻቸው የተቆረጡባቸው ናቸው። ማን ነው የቆረጠ ስንል የቤተ ክርስቲያን ሽማግሌዎች ናቸው። ምን ማለት ነው? ጥሩ አላቸው፣ እውነተኛ አገልጋዮች ናቸው። ነገር ግን ኃይላቸውን ሽማግሌዎች ወስዶባቸዋል። አይ በትራቸውን ነጥቀዋቸዋል። መጋቢያን ናቸው፣ ግን የመጋብነት ስልጣኑን ከልክሏቸዋል። በራሳቸው አቅዶ፣ በራሳቸው አስቦ በራሳቸው ፕሮግራም አውጥተው እግዚአብሔር በሰጣቸው ጸጋ ከእግዚአብሔር ራእይን ተቀብሎ በዚህ መንገድ ራእያቸውን እንዳይፈጽሙ ስልጣናቸውን ይዘውባቸዋል፣ ያለ ኃይል አስቀርቷቸዋል። ምንም እንኳን እግዚአብሔር የጠራቸው ቢሆኑ፣ ምንም እንኳን ጸጋው ያላቸው ቢሆኑ፣ ኃይሉ ግን የላቸው፣ ያለ ኃይል አድርጓቸዋል። መጋቢት አምራት ይለ በአንድ ስልጠና እነዚህ ስለ መጋቢያን ስልጠና ሲሰጥ በትር የሌላቸው እረኞች በሚል ገልጿል። እረኞች ግን በትር የሌላቸው፣ ስለዚህ እውነተኛ እረኞች ህዝቡን ማሰማራት የሚችሉ ህዝቡን ማውጣት ማግባት የሚችሉ ነገር ግን በትራቸውን በሽማግሌዎች የተነጠቁ ሆነዋል ብዙዎቹ በእንድ አይነት ሁኔታ ውስጥ ነው ያሉት። ሽማግሌዎች የእጆቻቸውና የእግሮቻቸውን አውራ ጣት ቆርጠውባቸው ሽባ አድርጓቸው እነሱ እንደ ዳማ ጠጠር ወደ ገፏቸው ሁሉ እየሄዱ፣ በጣም የሚያሳፍር እኮ ነው ወገኖቼ። ሽማግሌዎች ፕሮግራም እያወጡላቸው የሚሰብኩት መጋቢያን እንዳሉ ታውቃላቸው። ለመጋቢያን እንኳን የስብከት ፕሮግራም የሚያወጡላቸው ሽማግሌዎች ናቸው በብዙ ቤተ ክርስቲያናት ውስጥ በራሳቸው ምንም መንቀሳቀስ አይችልም። ከእውነተኛዎቹ ጥሪ ካላቸው አብዛኛዎቹ በእንዲህ አይነት ሁኔታ ውስጥ ነው ያሉት። ጥቂቶቹ ከእውነተኛዎቹ ውስጥ ጥሪ ካላቸው ጥቂቶቹ እድል ያገኙ ቢኖሩም አንዳንዶቹ በተለያየ ጥቅማ ጥቅም ለተለያየ ጥቅማ ጥቅም ራሳቸውን አሳልፈው የሰጡ ናቸው። የራሳቸውን ነገር የሚያበጁ ናቸው። የራሳቸውን ነገር የሚሰሩ ናቸው። በራሳቸው ነገር ላይ አይተኮሩ ናቸው። ጥቂቶቹ አይታችሁ ከሆነ በቃ በራሳቸው ቤት ለማስገዛት ዘመናዊ መኪና ለማስገዛት፣ የራሳቸውን ነገር ሲገነቡ ታያላቸው። በጣም ብልጣብልጦች ናቸው። እነዚህ ደግሞ በጣም በብልጣብልጥነት የራሳቸውን ነገር ሲገነቡት እመለከታላችሁ። ከዚህ ከእውነተኞቹም ጥቂቶቹ ማለት ነው። ስለዚህ እውነተኛ ጸጋ ኖራቸው እውነተኛ ጥሪ ኖራቸው፣ እውነተኞች ሆነው ኃላፊነታቸውን በትክክል በአግባቡ እየተወጡ ያሉት ወገኖች በጣት የሚቆጠሩ ናቸው። ዝም ብዬ በግምት አይደለም፣ ይሄንን ምለው ለማለት ፈልጌ አይደለም። ማጥናት ትችላላችሁ፣ መመልከት ትችላላችሁ። ይሄንን ነው የምታገኙት ለዚህ ጥሪው ጸጋው ኖሯቸው እውነተኛ ሆኖ ትክክለኛ ነገር እያደረገው በጣም በጣም በጣት የሚቆጠሩ ናቸው በተረፈ ግን አሁን ያልኳቸው አይነት ችግር ነው ያለው ለዚህ ጥሪ በጣም መሰረታዊ ነገር ነው የተጠሩ ሰዎች ያስፈልጋሉ እግዚአብሔር ከተጠሩ ሰዎች ጋር አብሮ ይሆናል ብቃቱንም ጸጋውንም ይሰጣል። አብሮ ይሰራል። ፍሬያማም ይሆናሉ። እግዚአብሔር እንግዲህ ለሁላችንም ማስተዋልን ይስጠን። ጌታ ቢፈቅድና ብንኖር በሚቀጥለው ጥናታችን እንገናኛለን። እስከዚያው የጌታ ጸጋና ሰላም ከእናንተ ጋር ይሁን። ሰላም ይሁንልኝ።